በስምተራ አብ ወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ጣና ሐይቅና ገዳማቱ በኢትዮጵያ ብዙ ገዳማትን በውስጣቸው ከያዙ የውሃ አካላት ቀዳሚው ጣና ነው። ጣና ሐይቅ የሚገኘው በጎንደርና በጎጃ አመካከል ሲሆን ብዙ ክፍል በባህር ዳር ሀገረ ስብከስር ነው። ሐይቁ እርዝመቱ ኪሎ ሜትር ስፋቱም 60 ሜትር ነው። ጠቅላላ ስፋቱ 3600 ካሬ ሜትር ይደርሳል። የጣና ሐይቅ ከባህር ወለል በላይ 1830 ሜትር 6000 ጫማ ከፍታ ላይ ይገኛል። የሐይቁ የውሃ ይዘት በዚህ ክልል ብቻ 4 ቢሊዮን ሜትር ኪውብ ነው። አለቃያ ሊወ ታምሩ ጣና የሚለው ስም ተጽህና በደመና ከሚለው ቃል የተገኘ ነው ይላሉ። ለዚህም የሚያቀርቡት ማብራሪያ እመቤታችን በስደቷ ጊዜ በደመና ተጭና አካባቢው በመምጣቷ በደመና ተጫነች ተጽህና በደመና ከሚለው የወጣ መሆኑን ይገልጣሉ። በሀይቁ ውስጥ ከአርባ በላይ ደሴቶች የሚገኙ ሲሆን አንዳንዶቹ ሰዎች አይኖሩባቸውም። ከአርባዎቹ ደሴቶች መካከል ሃያ ያህሉ ገዳማት ይገኙባቸዋል። ሐይቁ ጠዋት ጠዋት ሰላማዊ ሲሆን፣ ከሰዓት በኋላ ግን በሚኖረው ሙቀት ምክንያት የሚፈጠረው ማዕበል ውሃውን ያናግረዋል። በደሴቶቹ ያሉት ነዋሪዎች በዋናነት ለመጓጓዣ የሚጠቀሙበት ታንኳ የሚባለውን እና ከሐይቁ ዳር በሚበቅለው ደንገል በተባለ ተክል በሚሰራ ጀልባ ነው። ነገር ግን በአሁኑ ሰዓት ከብረት በሚሰሩ ጀልባዎች ይጠቀማሉ። ከወደ ሰሜን የደንቢያ ወረዳ ቆላ ድባ፣ ከዚያ ዝቅሎ በሃይቁ ዳር የጎርጎራ ከተማ፣ ከምዕራብ ወገን ከላይ አለፋ ጣቁሳ፣ ከታች ከደቡባዊው ምዕራብ አገው ምድር፣ ከሃይቁ ጠጋ ብሎ አቸፈር ያዋስነዋል። ከምስራቅ በኩል እምፍራንስ ወገራ በምስራቅና በደቡብ መካከል ደራ በደቡብ የአባይ ወንዝ መፍለቂያና መጓዣ የሚታይበት የባህር ዳር ከተማ ያወስኑታል። መስዋዕት ኦሪት ሲሰዋባቸው ከነበሩ ስፍራዎች አንዱ በዚሁ በጣናቂ በሚገኘው በጣና ቂርቆስ ነበር። ይህም ሐይቁ ከኦሪት እምነት ጋር የነበረውን ቀረቤታ ያመለክታል። እመቤታችን ጌታችንን ይዛ በተሰደደችበት ጊዜ በዚሁ ቦታ ለሶስት ወር ከአስር ቀን መቀመጧን የቤተክርስቲያን ታሪክ ያስረዳል። በኋላም በአብረሃዋ ዘመን ቤተ ምኩራብን ወደ ቤተ ክርስቲያን በመለወጥ በቅዱስ ቄርቆስ ይስ እንዲፈጸምበት

አምልኮታ አዲስ እንዲፈጸምበት ተደርጓል። ቅዱስ ያሬድ ካስተማረባቸው ቦታዎች አንዱ ይሄው ጣና ቂርቆስ ነው። በኢትዮጵያ የክርስትና ሃይማኖትን የሰፈሩና ያቀጣጠለው የመጀመሪያው የኢትዮጵያ ጳጳስ የሆነው አባ ሰላማ ከሳቴ ብርሃን ፍሬምናጦስ መቃብሩን በሚገኘው በጣና ሐይቅ ላይ ነው። ያጼ ዳዊት፣ ያጼ ዘርዓ ያዕቆብ፣ ያጼ ሲሲኒዮስ፣ የአጼ ፋሲል አስከሬ ናቸው። አይፈርስ በክብር ተቀምጠው የሚገኙትን በዚሁ በጣና ሐይቅ ላይ ከሚገኙ ገዳማት በአንደኛው ዳጋ ስጢፋኖስ የተባለው ገዳም ውስጥ ነው። ከዚህ በተጨማሪ የጣና አካባቢ በአጼ ካሌብ ዘመነ መንግሥት ከአክሱም ወደ ደቡብ የሚሄደው የስራራ ነጋዴያን ዋናው መስመር የሚያልፍበት ነበር። ንጉሥ አምደ ጽዮን በጣና ቂርቆስ አካባቢ ጠንካራ የሆነ አስስ አድርገዋል። ገድለ አፍቀረነ እግዚእ እንደሚገልጠው እንደሚገብጠው አምደ ጽዮን ወደዚህ አካባቢ ባደረገው ዘመቻ ማረፊያውን ያደረገው በጣና ቂርቆስ አካባቢ ነው። በጣና ቂርቆስ ዚሮያ ክርስትናን ለማስፋፋት ባደረገው ጥረትም ታቦቴ ውስጥ የነበረው ከዚሁ ቤተክርስቲያን ነበር። የጣና ደሴቶች ከደብረ ገሊላ በቀር በእግራኛ አልተበረበሩ በዚህ ምክንያት ብዙ መጽሐፍ እና ነዋየ ቅድሳት ተርፈዋል። በእግራኛ ወረራ ጊዜ ብዙ ምዕመናን እና መነኮሳት በደሴቶች ቢኖሩም ግራኝ ከአቅሙ በላይ ስለሆነበት ትቷቸዋል። በግራኝ ወረራ ጊዜ ብዙ ምዕመናንና መነኮሳት በደሴቶች ውስጥ ቢኖሩም ግራኝ ከአቅሙ በላይ ስለሆነበት ትቷቸዋል። ግብር እንዲከፍሉ ቢያውጅም አልተቀበሉትም። በተለይም በ16ኛው ክፍለ ዘመን የመንግስቱ መናገሻ ከሸዋ ወደ ጎንደር ሲዞር የጣና ሐይቅ መንፈሳዊና መንግስታዊ ማዕከልነቱን እንደገና እየጨመረ ሄደ። በደሴቶቹና በሀይቁ ዙሪያ ገዳማትና አድባራት እየበዙ መጡ። አድያም ሰገድ እያሱ መንበሩን እንደያዙ የመጀመሪያው ተግባራቸው ያደረጉት በጣና ሀይቅ ገዳማት እየዞሩ ከአባቶች ቡራኬ መቀበል ነበር። በተለይም ወደ ጣና ቂርቆስ ለቅዱስ ቂርቆስ ዓመታዊ በዓል ወደ ምስሌ ፋሲለደስ ለቅዱስ ፋሲለደስ ዓመታዊ በዓል ሳይሄዱ አይቀሩም ነበር። ሰሞነ ሕማማትንም የሚያሳልፉት በጓንጉት ደሴት ነበር። አዲያም ሰገድ ያሱ ከጣና ሀይቅ ጋር የጠበቀ ግንኙነት የተነሳ እናታቸው እቴጌ ምንትዋብ በ1686 ዓ.ም የክብራን ገብርኤል ቤተክርስቲያን ሊያሰሩ ችለዋል።